ያስጥልኝ ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሐሙስ ኅዳር 11 ቀን 2018 ዓ ም የሞርስ ዜና እነሆ ጀመረ። አቂ ኃይሉ ባገኘው አጋጣሚ ሁሉ ወደ ሀራ መሬት እየኮበለለ መሆኑን ተከትሎ በአርሚ መሪዎች መካከል አለመተማመን እንዲፈጠር ሆኗል፣ ይላሉ የሞርስ ምንጮች። በአርሚ አደረጃጀት አዛዥ ኮርኔል ትንሳኤ እና በኮር 431 አዛዥ ሽጉጥ መካከል ከፍተኛ ውጥረት መንገሱ ተሰምቷል። በተለይ ከአስመራ አዲስ አበባ የገባው ኦነግ ላለፉት ስድስት ዓመታት ዝምታ ውስጥ ከርሞ ሰባተኛው አገራዊ ምርጫ ሲዳረስ የኦሮሚያ ሰላም አሳሰበኝ ብሎ ማለቱ እያነጋገረ ነው። የኦፌኮን እና የኦነግ ደብዳቤ ደረሰው የተባለው የኦሮሚያ ክልል ፕሬዚደንት ጽህፈት ቤት የሰጠው ምላሽ የለም። በትግራይ ክልል በ52 የግል ኮሌጆች ላይ ሰረዛና የእግድ ቅጣት ተጣለ። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወሰን፣ ዘጠኝ ኮሌጆች የተጠየቁትን እስኪያሟሉ የእግድ ቅጣት ተላልፎባቸዋል። ይህ ሞርስ ኮሚኒኬሽን ነው። የቱረዳችሁ ቤተሰቦቻችን ላይክ ሰብስክራይብ ሸር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁና ወደ ቀዳሚው ዜና ልሻገር ነው። በወልቃይት ጠገዴ የሰቲት ሁመራ ዞን ባለፉት ዓመታት ተቋርጦ የነበረው የሁመራ አየር መንገድ በዛሬው ዕለት ከአዲስ አበባ ሁመራ በረራውን ጀምሯል። አየር መንገዱ ስራ መጀመሩ ሌሎች የዞኑ የሕዝብ ጥያቄዎችን ደረጃ በደረጃ እንዲፈቱ ምላሽ የሚሰጥ ነው ያሉት የዞኑ ምክትል አስተዳዳሪና ሰላምና ፀጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ህዝባችን ባለፉት ዓመታት የመሰረተ ልማት ተጠቃሚ ሳይሆን ቆይቷል ብለዋል። አየር መንገዱ የወልቃይት ጠገዴ ህዝብ ከሌሎች ኢትዮጵያውያን እህት ወንድሞቹ ጋር ለመገናኘትና ማህበራዊ፣ ኢኮኖሚያዊ ትስስሩን እንዲያጠናክር ትልቅ በር የሚከፍት ነው ሲሉም ገልጸዋል። የዞኑ አስተዳደር ከፌዴራል መንግስቱ ጋር በመቀናጀት አማራዊ ማንነቱ በህግ አግባብ እንዲረጋገጥ እየሰራ መሆኑን አነስተው የሰማዕታትን አደራ ጠብቀን ዳር ለማድረስ በቅንጅት እየሰራን ነው ሲሉ ተናግረዋል። በደቡብ ሱዳን ጀንግል ስቴት የተሰማራው የሀያኛው ሞተራ ሞተራይዝድ ሰላም አስከባሪ ሻለቃ በደቡብ ሱዳን ለነበረው የሰላም ማስከበር ተሳትፎና እያበረከተ ላለው የላቃ አስተዋጽኦ የድርጅቱ ሜዳይ ተበረከተለት። ለሰላም አስከባሪ የሰራዊቱ ሜዳይና እውቅና ከሰጡ በኋላ የስራ መመሪያ ንግግር ያደረጉት በዩናሚስ ደቡብ ሱዳን የኃይል አዛዥ ለተናል ጄኔራል ሞሃን ሰብረማንያን ኢትዮጵያ በተባበሩት መንግስታት ድርጅት ዓለም አቀፍ የሰላም ማስከበር ተልዕኮ ላይ ዘመን ተሻጋሪ ውጤታማ የጀግንነት ታሪክ ያላት መሆኗን በተግባር እያረጋገጠች ያለች ሀገር ናት ብለዋል። በድርጅቱ የረጅም ጊዜ ጀግንነት ታሪክ ባለቤት የሆነችው ኢትዮጵያ ለዓለም አቀፉ ሰላምና ደህንነት እያበረከተች ያለችው አስተዋጽኦ በዓለም አቀፉ ማህበረሰብ ዘንድ መቼም ሊዘነጋ የማይችል መልካም ተግባር ነው ያሉት አዛዡ በተለይ ለተባበሩት መንግስታት ድርጅት ተልዕኮ ቅድሚያ ሰጥቶ እየሰራ ያለ የሰላም አስከባሪ ሰራዊት ያላት ሀገር መሆኗ ለዚህ አኩሪ ውጤት አብቅቷታል ነው ያሉት። የኢትዮጵያ ሰላም አስከባሪ ሰራዊት በቀጣናው የእርስ በርስ ግጭቶች እንዲቀንሱ፣ የብቀላ ጥቃቶች እንዳይኖሩ፣ ማህበረሰቡ በሰራዊቱ እምነትና በራስ መተማመን እንዲኖረው ማድረግ የቻለ ነው በማለት ገልጸዋል። በዩናሚስ ደቡብ ሱዳን የሴክተር ዩኒት አዛዥ ብርጋዴር ጄኔራል ዘውዱ እንድሬስ በበኩላቸው ሰላም አስከባሪ ሻለቃው የግዳጅ ቀጣናውን ከተረከበበት ጊዜ ጀምሮ የማህበረሰብ ጥበቃ፣ የተለያዩ የተቋማት እጀባዎችንና በርካታ ግዳጆችን በአስቸጋሪ የአየር ጸባይና መልክዓ ምድር ላይ በብቃት ሲወጣ መቆየቱን በሪፖርታቸው ገልጸዋል። የኢትዮጵያ ሰላም አስከባሪ ሰራዊት በየትኛውም ቦታ ግዳጁን በውጤት መወጣት የመቻሉ ዋነኛ ሚስጥር የተገነባበትን ጠንካራ ድንበር የማይገድበው ሕዝባዊ ባህሪውን ይዞ መጓዝ በመቻሉ ነው በማለት ብርጋዴር ጄኔራል ዘውዱን ሪስ ተናግረዋል። ዘገባው የአንዋር ሁሴን ነው። በትግራይ ክልል በ52 የግል ኮሌጆች ላይ ሰረዛና የእግድ ቅጣት ተጣለ። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወሰን ዘጠኝ ኮሌጆች የተጠየቁትን እስኪያሟሉ የእግድ ቅጣት ተላልፎባቸዋል። የትግራይ ቴክኒክ ሙያና የስራ ፈጠራ ቢሮ በግል ኮሌጆች ላይ የሰረዛና ና የእግድ ቅጣት መጣሉን ይህም ባለፉት ሁለት ዓመት በትምህርት ባለሙያዎች የተደረገ ጥናትን መሰረት አድርጎ መሆኑን አመላክቷል። ከመንግስት ፈቃድ የተሰጣቸው ኮሌጆች ከትግራይ ጦርነት በኋላ የሚገኙበትን ሁኔታ ለማወቅ ተከታታይ ጥናትና ድጋፍ ማድረጉንም እንዲሁ አስታውቋል። የስረዛ ቅጣት የተሰጣቸው 46 ኮሌጆች የተማሪዎቻቸው መረጃን በተገቢ መንገድ እንዲሰጡ አሳስቧል። የእግድ ቅጣት የታለባቸው ዘጠኝ ኮሌጆች ደግሞ ሊያሟሉት የተጠየቁትን አሟልተው ሲገኙ እገዳቸው ይነሳላቸዋል ተብሏል። ሰራዊታችንን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያን ሉዓላዊነት ለማስጠበቅ እንዲሁም ጦርነትን ለማስቀረትና ካጋጠመን በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ የማዕከላዊ እዝ አዛዥ ሌተና ጄኔራል ዘውዱ በላይ ገለጹ። ሰራዊቱ የሚሰለጥነው ለሰላም ነው ያሉት ጄኔራል መኮንኑ ኢትዮጵያን በሚመጥን የዝግጁነት ቁመና ላይ እንገኛለን ብለዋል። እኛ የምንጠብቀው ሀገር፣ የቆምንለት ሕዝብ እና የተሰጠን ተልዕኮ ያለን በመሆኑ ሌት ተቀን እንተጋለን ያሉት ሌተናል ጄኔራል ዘውዱ በላይ ማዕከላዊ እዝ አሁን ላይ በጸረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቁመና ላይ መሆኑን አረጋግጠዋል። ሌላው የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው ይህም በአነስተኛ ኪሳራ እና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅም ለመታጠቅ መሆኑን ጀኔራል መኮንኑ ገልጸዋል። በተግባር የታገዘ ስልጠና በማካሄድ ለላቀ ድል እና ውጤታማ የግዳጅ አፈጻጸም አቅማችንን የማጎልበት ተግባር ተጠናክሮ ይቀጥላል ብለዋል። ጀኔራል መኮንኑ ይህን የገለጹት በጋሻ ኮር ስልጠናቸውን ሲከታተሉ የነበሩ ሻለቆች የምርቃት መርሃ ግብር በተከናወነበት ዕለት በክብር እንግድነት ተገኝተው የተወረዳቸው ቤተሰቦቻችን እስከዛሬ በእናንተ ድጋፍና የሞራል ስንቅ እዚህ ደርሰናል። አሁንም መቼም ድጋፋችሁና እገዛችሁ ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። መልእክት ሰምተን ከተመለስን በኋላ ቀሪውን ዜና ወደ እናንተ እናደርሳለን።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 ሞርስ ኮሚኒኬሽን ነው። ከሻእቢያ ጋር እንተባበር የሚያሉ የውሃ ታጣቂዎች ከሻእቢያ ወታደር ጋር ቀላቅሎ ወደ አፋር ድንበር አካባቢ እንዲሰፍሩ ተደርጎ የነበረ ቢሆንም ታጣቂ ኃይሉ ባገኘው አጋጣሚ ሁሉ ወደ ሀራ መሬት እየኮበለለ ነው። ከሻእቢያ ጋር ወግነን በወንድሞቻችን ላይ ቃታ አንሰብም ያሉት ታጣቂዎቹ ወደ ሀራ መሬት መግባታቸውን እነ ደብረ ጽዮንና እነ ሞንጆሪኖን መያዣ መጨበጫ እንዲያጡ አድርጓቸዋል መባሉ ነው የተሰማው። ቡድኑ አሁን ተስፋ ወደ መቁረጥ እየተሸጋገረ መሆኑን ያመለከተው መረጃ አመራሮቹ እርስ በርስ እንዳይተማመኑም እያደረጋቸው ነው ሲል አስረድቷል። ከሳምንት በፊት የአርሚ 22፣ 24ና 26 አባላት በብዛት ወደ ሀራ መሬት መግባታቸው የሚታወስ ሲሆን ከሌላኛው የደቡብ ግንባር አደረጃጀት አርሚ 43 ሰሞኑን በርካታ ቁጥር ያላቸው ታጣቂዎች ወደ ሀራ መሬት መግባታቸው ተረጋግጧል። ይህም ሲሆን ከቡርኑ ጋር የመቀጠል ፍላጎታቸው እየተሟጠጠ መሆኑም ማሳያ ነው ተብሏል። ይህ በእንዲህ እንዳለ ህወሀት ከአለቃው ሻዕቢያ በተቀበለው ትዕዛዝ መሰረት በአፋር ድንበር አካባቢ ያሰፈረው ታጣቂ ኃይል በብዛት ሀራ መሬት ያለውን ኃይል እየተቀላቀለ መሆኑን ተከትሎ በአርሚ መሪዎች መካከል አለመተማመን እንዲፈጠር ሆኗል፣ ይላሉ የሞርስ ምንጮች። በአርሚ አደረጃጀት አዛዥ ኮርኔል ትንሣኤ እና በኮር 431 አዛዥ ሽጉት መካከል ከፍተኛ ውጥረት መንገሱ ነው የተሰማው። የግጭታቸው ምክንያት ደግሞ የአርሚ አዛዡ ካለ ኮር አዛዡ እውቅና በአፋር ክልል ድንበር አካባቢ የሚገኙ ታጣቂዎችን ወደ ሌላ ቦታ ወስዷል የሚል ሲሆን፣ የኮር 431 አዛዥ ሽጉጥ የአርሚ 43 አዛዥ ኮኔል ትንሳኤ በሀራ መሬት ካለው ሀይል ጋር እንደሚገናኝ የሚጠረጥረውና ታጣቂው ሀራ መሬት እንዲገባም ውስጥ ለውስጡን እየሰራ ነው በሚል ለበላይ አመራር በድብቅ እየተናገረ መሆኑን ተከትሎ ነው ተብሏል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች ላይ እንዲያወያያቸው ጥያቄ አቀረቡ። ፓርቲዎቹ ኅዳር 9 ቀን 2018 ዓ ም በጻፉት የእንዋይ ጥያቄ ደብዳቤ ለክልሉ ፕሬዝደንት አቶ ሽመልስ አብዲሳ ጋ ስለ ኦሮሚያና ኦሮሞ ሕዝብ ለመወያየት ቀጠሩ እንዲሰጣቸው ነው እንደሚጠይቀው ቀጠሮ እንዲያዝላቸውና ቀጠሮ ተሳክቶ መገናኘት ከተቻለ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመዋየት ፓርቲዎቹ አጀንዳ መያዛቸውን ቅርበት ያላቸው ምንጮች ለሞርስ ነግረውታል። ፓርቲዎቹ ይህን ጥያቄ ያቀረቡት የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ የደረሰ በመሆኑ ነው ቢባልም አሳሳቢ ደረጃ ላይ ደርሷል ለተባለው የሰላም መታጣት ዋና ተጠያቂ ናቸው ተብሎ ስማቸው ሲነሳ ስለነበረበት ሁኔታ ግን ከሁለቱም ፓርቲዎች በኩል የተባለ ነገር የለም። በመሆኑም ዋና የመወያ ነጥብ መሆኑን ጠቅሰው የመወያ ዝርዝር ነጥቦቹን ግን ከመግለጽ ተቆጥበዋል። የኦሮሞ ነፃነት ግንባር 2011 ዓ ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ ቆይቶ ነበረ። ይሁን እንጂ ይህ የትላንትናው የኅዳር 9 ቀን ደብዳቤውን ለኦሮሚያ ክልላዊ መንግስት እስከሚደረግበት ጊዜ ድረስ ላለፉት ስድስት ዓመታት ምንም አይነት ጥረት ሲያደርግ አልተስተዋለም ነበር። ይህም ደግሞ ዘንድሮ በሚካሄደው ሰባተኛው ሀገራዊ ምርጫ ዋዜማ ላይ ሆኖ ይህንን ጥያቄ ሁለቱ ፓርቲዎች ማቅረባቸው ምን አንድምታ ቢኖረው ነው በሚለው ዙሪያ ላይ ሰዎች የተነጋገሩበት መሆኑን ለማወቅ ተችሏል። ይህን እንወያ ጥያቄን ተከትሎ የዘገባ አስከጠናቀረበት ጊዜ ድረስ የፕሬዚደንቱ ጽፈት ቤት የሰጠው መልስ የለም። ያውጭ ዜና ዶባይ ዱባይ የመጀመሪያውን የኤሌክትሪክ የአየር ታክስ የሙከራ በረራዎችን በተሳካ ሁኔታ አከናውና ማጠናቀቋን ይፋ አደረገች። ይህ አዲስ ለአካባቢ ተስማሚ የሆነው የትራንስፖርት ዘዴ ከአብራሪው ጋር አራት መንገደኞችን የመያዝ አቅም እያለው ነው ተብሏል። በሰዓት እስከ 320 ኪሎ ሜትር መብረር ይችላል የተባለው የአየር ታክሲ ባትሪው በአንድ ቻርጅ እስከ 160 ኪሎ ሜትር መጓዝ የሚያስችለው ነው። አስፈላጊው መሰረተ ልማት ከተጠናቀቀ ከተጠናቀቀና የሲቪል አቪዬሽን ፈቃድ ከተገኘ በኋላ በአውሮፓውያኑ 2026 መደበኛ የመንገደኞች አገልግሎት ለመጀመር ታቅዷል። ለዚህም አገልግሎት መሰረት የሚሆነው የመጀመሪያው የአየር ታክሲ ጣቢያ ግንባታ 60 በመቶ የተጠናቀቀ ሲሆን በአመት 170 ሺህ መንገደኞችን የማስተናገድ አቅም ይኖረዋል። በዱባይ አራት የመጀመሪያ ዋና መስመሮች ታቅደዋል ያለው የኤሚሬት ዜና ኤጀንሲ በቀጣይም ወደ ሌሎች ከተሞች የማስፋፋት እቅድ እንዳለ ገልጿል። የተወረዳቸው ቤተሰቦቻችን እስከዛሬ በእናንተ ድጋፍና የሞራል ስንቅ እዚህ ደርሰናል። አሁንም መቼም ድጋፋችሁና እገዛችሁ ያስፈልገናል። እናም በቀጣይ ድጋፋችሁ አይለይን። እስከዛሬ ላደረጋችሁልን ድጋፍም ምስጋናችን ይድረሳችሁ። የዛሬ ኅዳር 11 ቀን 2018 ዓ ም የሞርስ ዜና ያስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።